በጌታ የተወደዳችሁና የተከበራችሁ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምእመናን እና የወንጌል አማኞች በሙሉ ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ዛሬ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ስም እጅግ በጣም አስፈላጊ የሆነ መልእክት ለማስተላለፍ እወዳለሁኝ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ብቻ ሳይሆን በኢትዮጵያ ባሉት የወንጌል አማኝ አብያተ ክርስቲያናት ሁሉ ዘንድ የንስሃ እና የጸሎት አገልግሎት ሰፊ ቦታ አለው። የሰው ልጅ ክርስቲያኖችም ብንሆን ፍጹም ሊሆን አይችልም። መንፈሳዊ ያነን ነገር ግን ማንነታችን እስከ ዕድሜያችን መጨረሻ ወይም ደግሞ ምልአተ መንግስቱ እስከሚሆን ድረስ አብሮን ነው ያለው። በአስተምሮችን ብዙ ጊዜ እንደምንናገረው ድካም ይፈታተነናል፣ ኃጢአት ይፈታተነናል። የማይፈለገውን የምናደርግባቸው ጊዜያት አሉ። የሚገባውን ደግሞ ማድረግ አቅቶን እርስ በርሳችንን እግዚአብሔርን የምናሳዝንበት ጊዜ አለ። በንስሐ ጸሎታችን ውስጥ ምስኪንና ኃጢአተኞች በደለኞች ነን ብለን ሁል ጊዜ እንለምናለን። ወደ ጌታ ከምንናገራቸው የንስሐ ጸሎት ቃላት መካከል አንዱ ባልንጀሮቻችንን እንደ ራሳችን አንተን እንዲሁም ደግሞ ባልንጀሮቻችንን እንደ ራሳችን እንዳልወደድን እናውቃለን እንላለን። ያን ብቻ ደግሞ ሳይሆን ማድረግ የሚገባንን ሳናደርግ ቀርተን የማይገባውን አድርገናል። ስለዚህ የአንተ ምሕረትና ቸርነት ይቅርታ ይገባናል እንላለን። በአገልግሎት መጽሐፋችን እንደ መካነ ኢየሱስ የቅዳሴ መጽሐፍ በምንለው ውስጥም ለጸሎት በተሰበሰብንበት ጊዜ ሁሉ የንስሐ ጸሎት እናደርጋለን። ከንስ ጸሎት ደግሞ ቀጥሎ የኃጢአት ስርት እናውጃለን። ያ ደግሞ የወንጌሉ ተስፋ ቃል ነው። የወንጌሉን የተስፋ ቃል እናበስራለን ማለት ነው። በዚህ አቅጣጫ እንደ ሀገር ሀገር ውስጥ እንዳሉት የወንጌል አማኞች ደግሞ ስለ አገር፣ ስለ ራሳችን በኢትዮጵያ ስላለችው የክርስቶስ ቤተክርስቲያን ንስሐ መግባትና የምልጃ ጸሎት ማድረግ እጅግ ተገቢ ነው። ከቅርብ ጊዜ ወዲህ በተለይ እግዚአብሔር በተለያዩ መንገዶች የንስሐና የምልጃ ጸሎት በኢትዮጵያ እንዲደረግ እያሳሰበን እንደሆነ እናውቃለን። በቤተክርስቲያናችን እንዲሁም በሌሎች አብያተ ክርስቲያናት ስለ አገር ንስሐ እንድንገባ፣ ስለ ቤተክርስቲያንም ንስሐ እንድንገባ ደግሞ ተሃድሶ በምድራችን እንዲሆን እግዚአብሔር በተለያዩ መንገዶች እያሳሰበን ነውና። በዚህ በዚሁ አቅጣጫ በኢትዮጵያ ደረጃ ከሚያዚያ ስድስት እስከ አስራ አንድ በቤተክርስቲያን አባባል የሕማማት ሰሞን የምንለውና በእንግሊዝኛ ሆሊ ዊክ የሚባል፣ በዚህ ጊዜ ልዩ የንስሐ ጸሎት ጊዜ እንዲሆን ቤተክርስቲያን ወስናለች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከሌሎች አብያተ ክርስቲያናት ጋር በመሆን ይህንን አገልግሎት ለማካሄድ የትህትናና ራስን ዝቅ አድርጎ በእግዚአብሔር ፊት የመቆየት ጊዜ አስባለች እና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምዕመናን እና ማይበራነ ምዕመናን በያሉበት ሁሉ ይህንን የዘንድሮውን የህማማት ሰሞን ቀደም ሲል ከምናደርገው በተለየ መልክ በጾምና በጸሎት ብቻ እንድናስብ ጥሪ ለማድረግ እንፈልጋለን። የህማማት ሰሞን በራሱ ልዩ የትህትና ሳምንት ነው። ጌታችን ኢየሱስ ክርስቶስ አምላክ ሆኖ ሳለ ሰው ሆኖ ሰው ብቻ ደግሞ ሳይሆን የሰው ልጅ አገልጋይ ሆኖ መከራን የተቀበለበት የሞተበት፣ ሞቲን ብቻ ደግሞ ሳይሆን የመስቀል ሞቲን የሞተበት እና ፍጹም የሆነ ትህትናን በሰው ልጅ ፋንታ እኛ ሰዎች ማድረግ ያልቻልነውን ያሳየት ያልቻልነውን ትህትናን ያሳየበት ሳምንት ነውና የህማማት ሳምንት በቤተክርስቲያን ትራዲሽን ወይም ደግሞ ልምድ ልዩ ነው። እግርን የአገልጋዮቹን ወይም ደግሞ የተከታዮቹን እግር ዝቅ ብሎ እስከ ማጠብ ያደረሰው ትህትና ነው ጌታችን ኢየሱስ ክርስቶስ ያሳየው። እኛ ደግሞ ለእርስ በርሳችን ከምናሳየው ትህትና በተጨማሪ እችን አገር ተሸክመን ህዝባችንን በእግዚአብሔር ፊት የምንቆይበት ጊዜ ነው። ስለዚህ ምእመናን ሁሉ በዚህ እንድትተጉ። ያ ብቻ ደግሞ አይደለም። ከዚህ የንስሐ ጸሎት ሳምንት በኋላ ለተከታታይ አምስት ሳምንታት የንስሐ ፍሬን መሰረት ያደረገ ትምህርት ይኖራል። ቀደም ስል ስንማር እንደነበረ ሁሉ አሁን ደግሞ የበለጠ መማር አለብን። ደቀ መዛሙርት ነን እና ሁላችንም አገልጋውም ተገልጋውም፣ ቄሱም ወንጌላዊም፣ ሁላችንም ምእመናን ነን። ሁላችንም ደቀ መዛሙርት ነን። ስለዚህ ደቀ መዝሙራዊ ህይወታችንን እንዳንኖር ያደረገንን ነገር ሁሉ ከራሳችን የምንጥልበት ያ ደግሞ በትምህርት የታገዘ እንዲሆን የምንተጋበት ጊዜ ነው እና በዚህ ዙሪያ የቤተክርስቲያኒቱ አመራሮች ከዋና ጽህፈት ቤት ጀምሮ እስከ ሲኖዶስ፣ ከሲኖዶስ እስከ ሰበካ ወይም ፕሬስቢቴሪ፣ ከፕሬስቢቴሪ ወይም ሰበካ ደግሞ እስከ ማይበረም መናን እና እስከ ቤተሰብ ድረስ ባሉት መዋቅሮች ሁሉ አስፈላጊ የህዝቡን በጸሎት እንድታተጉ እና ለራሳችሁም እንድትተጉ ጥሪ ለማድረግ እወዳለሁ። እግዚአብሔር የተባረከ ጊዜ አድርግልን።